ቀደምት አባቶች የሠሩትን ቅርስ ማደስ ብቻ ሳይሆን ሕልማቸውንም እውን ለማድረግ እየተሰራ መሆኑን የአማራ ክልል ርእሰ መስተዳድር አረጋ ከበደ ተናገሩ። ለታሪካዊቷ ጎንደር ከተማ ዘርፈ ብዙ ልማት የሚውል የገቢ ማሰባሰቢያ መርሃ ግብር ተካሂዷል። አማራ ሊቁ ተጨማሪ አለው። በገቢ ማሰባሰቢያ መርሃ ግብሩ ላይ ፕሬዚዳንት አጽቀሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች የክልልና የፌዴራል መንግስት ከፍተኛ መሪዎች፣ ባለሀብቶችና ጥሪ የተደረገላቸው እንግዶች ታድመዋል። በመድረኩ ላይ ተገኝተው መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በሀገራችን የከተማነት ታሪክ ውስጥ ከክትመት እስከ ኪነ ጥበብ እንዲሁም በስልጡንነት ረገድ ጎንደር ለብዙ ከተሞች ምሳሌ ናት ብለዋል። ካለፉት ሁለት ዓመታት ወዲህ ደግሞ አቧራዋን አራግፈን ጎንደር ያላትንም ለማስደምቅ የመበልጸግ እድል መጠቀም ጀምረናል ብለዋል። እርዕሰ መስተዳድሩ በሀገራችን የከተማነት ታሪክ ውስጥ ከክትመት እስከ ኪነ ጥበብ በአገልግሎትና በምርት እንደዚሁም በዘመናዊነት ወይም ስልጡንነት ለብዙዎቹ የሀገራችን ከተሞች እናትና ቅርስ፣ የትምህርትና የባህል ማዕከል የሆነችው ምሳሌ የሆነች ከተማ እንደነበረች ጎንደር ሁላችንም እናስታውሳለን። እናቃለን። ሆኖም ግን ጎንደር የባህል ከተማ በልማትና በልማት ንፍገት ምክንያት ተጎሳቁላ እድሜ ጠገብ ቅርሶቿ የመጥፋት ስጋት ተጋርጦባቸው ነዋሪዎቹ ድባቴና ቅሬታ ውስጥ ገብተው ለዓመታት ቆይተዋል። ነገሮችን ባስተውሎት የመጪውን ዘመን የማስተዋል ችሎታ የእነሱን እሴት በሰሩት ላይ በመጨመር ወይም ደግሞ የነሱን እሴት እያደነቅን ብቻ ሳይሆን አቧራ የለበሰችውን ከተማችንን እንደገና መስራት ይኖርብናል። የጎንደርን የቀደመ ታላቅነት ለመመለስ ብቻ ሳይሆን አዳዲስ ልማቶችን በመገንባት ለትውልድ ለማስረከብ እየተሰራ መሆኑንም እርዕሰ መስተዳደሩ ተናግረዋል። የጎንደር መገለጫ የሆነውን የፋሲል አብያተ መንግስት ደረጃውና ታሪኩን በጠበቀ መልኩ በማደስ የማደስ ስራ ተከናውኗል። በሁለተኛ ደረጃ ተጀምረው እድሜ የጠገብ የሆኑ ወይም ሳይሰሩ የቆዩ የልማት ስራዎች ለሰባትና ለስምንት ዓመታት ተጓተው የቆዩ የመሰረተ ልማቶች ከሌላው የክልላችን የልማት ስራዎች በተለየ መልኩ በጣም አስቸኳይ ውሳኔ ተወስኖባቸው ወደ ተግባር የተገባበት ሁኔታ እንዳለ ማንሳት ይችላል። ሌሎች ልዩ ልዩ በሚሊዮኖች እና በቢሊዮኖች የሚቆጠሩ የልማት ስራዎች ተጀምረውበት ነው የሚገኙ። ቀደምት አባቶች የሰሯቸውን ቅርሶች ማደስ ብቻ ሳይሆን ሕልማቸውን እውን ለማድረግ እየተሰራ መሆኑንም እርዕሰ መስተዳደሩ ተናግረዋል። የአባቶቻችን ቅርስ ማደስ ብቻ ሳይሆን ሕልማቸውንም ማሳካት ይኖርብናል። ከቅርሱ ባሻገር ምን ያህል ሕልመኞች እንደነበሩ የሰሩ ስራ ያስገነዝበናልና ለታሪካችንም መኖር አለብን እንደ ሰው ታሪካችንንም ማበልዘግ ይኖርብናል። ታሪካችንን ልክ በኪነ ጥበብ ሕንጻ ለዓለም እንዳበረከቱት ፈጠራ ልዩ ልዩ ፈጠራዎችን በመስራት በአካባቢ ያለውን ልማት ማሻገር ይኖርብናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደርን ቅርስ ጠግነው የመልማትን አቅጣጫ አሳይተውናል፣ ያሉት ርዕሰ መስተዳድር አረጋ የጎንደር ከተማን ቀደምት ስልጣኔ ለመመለስ በሚሰራው ሥራ ሁሉም ዜጋ ጥሪውን በመቀበል አሻራውን እንዲያስቀምጥም መልእክታቸውን አስተላልፈዋል።